ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሳይር ነኝ። አብራችሁን ቆዩም ህብረተሰቡ ከመንግስትና ከጸጥታ ኃይሉ ጋር በመተባበር ሰላምን ለማጽናት እየሰራ ያለውን ተግባር አጠናክሮ እንዲቀጥል የደቡብ ወሎ ዞን አስተዳደር ጠየቀም። ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ በደቡብ ወሎ ዞን መቅደላ ወረዳ በማሻ ከተማ ከተለያዩ የህብረተሰብ ክፍሎች ጋር በሰላምና ልማት ዙሪያ የምክክር መድረክ ተካሂዷል። ዝርዝሩን አብረን እንከታተል። በደቡብ ወሎ ዞን መቅደላ ወረዳ በማሻ ከተማ ከተለያዩ የህብረተሰብ ክፍሎች ጋር በወቅታዊ ልማትና መልካም አስተዳደር ዙሪያ የምክክር መድረክ ተካሂዷል። ነዋሪዎቹ በአካባቢያቸው በተፈጠረው የሰላም ጦት ልጆቻቸው ከትምህርት ገበታ ውጭ ማድረጉን ጨምሮ ሌሎች ማህበራዊና ኢኮኖሚያዊ ጉዳት ማስተናገዳቸውን ተናግረዋል። በተለይም ሴቶች፣ እናቶች፣ የሃይማኖት አባቶች የጸጥታ ችግር ባለባቸው ቀበሌዎች ስቃይ ውስጥ በመሆናቸው ለችግሩ በጋራ መቆም ይገባናል ነው ያሉት። ብር ለንጉሥ ያስቸግር፣ ድር ቢያብር አንበሳ ያስር ይላል አበው። ከድር የቀጠነ የለም። አንድ አይነት ከሆነ ህዝብ፣ አንድ ልብ ከሆነ ከህዝብ የሚያመልጥ አንድ ነገር የለም። እየተፈረካከሰ ሌላ ምክንያት እያሳየ መነጣጠልን መረካከስን አለመቀባበርን እያሳየ ሰው እንኳ ተጋሎ ባለደም ሽማግሌ ባለደም ያስታርቃል ገለህ ነበር አንተ ሙት ብሎ አይደለም ይበቃል። ገሏልና አንተ ገለህ የሞተበት እያለ አንተ መሞት አለብህ ብሎ አያውቅም። ሴቶች ላይ የሚደርሰው ችግር በጣም አደጋ ያለው ችግር ነው። ሴቶች ላይ እየደረሰ ያለው ሴቶች እህቶቻችን በዚህ ውይይት ላይ ታልተሳተፉ ልጇን ተውታል አለች ወንድሟን ተውታል አለች። ይሄ ነገር አያስከድም። በዚህ አቅጣጫ ታላለ ታልበላ ታልጠጣ ሰው ያ ሰው እኮ መንቀሳቀስ አይችልም። ማን ነው እየተፈራ ያለው? አማራ ክልል እንዲፈርስ ያደረገው ማን ነው? ብዙ ወንድሞቻችንን እኳ አተናል ድርብ አንበሳ ስር እንዴት ተባለው ማንኛውም ህዝብ የራሳችንን ማንነት ካየ ነው እኔ ምንድን ነው በአሁኑ ሰዓት የሚያጋጥመኝ የሚቀብረኝስ ማን ነው የአማራ ህልውናዋ ተጥሷል አዎ በጀግንነት ይታወቃል በታጋይነቱ ይታወቃል አሁን ግን ጀግንነታችን እየዳሸቀን ያለው በማን የውጭ ጠላት ሳይሆን እርስ በርስ በመጋደላችን የመቅደላ ወረዳ ዋና አስተዳዳሪ እንዳልካቸው አረጋም ከሰላምና ጸጥታ ስራዎች ጎን ለጎን ማህበረሰቡ የሚያነሳቸው የልማትና መልካም አስተዳደር ጥያቄዎችን ለመፍታት እየተሰራ መሆኑን አንስተዋል። የልማትና የመልካም አስተዳደር ጥያቄዎች በእኛ በኩል በወረዳ በኩል የሚነሱትን ጥያቄዎች እኔም መመራው መዋቅር በየደረጃው እህፋችን ከሆነው ለመፍታት ጥረት እናደርጋለን። ችግሮችን እያየን እየወሰን እያስተካከልናቸው አገር በአንድ ጊዜ ስለማይገነባ ችግር በአንድ ጊዜ ስለማይመለስ በዛ ደረጃ መውሰድ ያስፈልጋል ማለት ነው። በዞን ደረጃ እና በክልል ደረጃ ያሉትን ጥያቄዎች የተያዟሉ። ግን ደግሞ ለዚህ ሁሉ ምን ያስፈልጋል? ሰላም ያስፈልጋል ማለት ነው። የደቡብ ወሎ ዞን ምክትል ዋና አስተዳዳሪ አቶ አሊማም። ታጣቂ ቡድኑ የአማራን ሕዝብ ጥያቄ እንዳይመለስ ከታሪካዊ ጠላቶቻችን ጋር እየሰራ መሆኑን አንስተው ማህበረሰቡ ይህንን ቡድን እኮ የአላማውን ሊያወግዝና ከመንግስት ጎን ሊሰለፍ ይገባል ብለዋል። ንጹሐን ታጥቆ የሚታገለው የመንግስት የጽንፈኛውም ኃይል ሰብአዊ ኪሳራ ነው። ከዛ በላይ ግን በጣም ብዙ ንጹሐን ብዙ ምንም የማያውቁ ብዙ አርሰው መብላት የሚፈልጉ ብዙ ደካሞች አልቀውበታል። በዚህ ጉዳይ ላይ በርካታ የአካል ጉዳት ከሰብአዊ ጉዳት ከግድያው ያልተናነሰ የአካል ጉዳት አስተናግደንበታል። ነገ ተጧሪ ለማኝ ሰርቶም አይበላ ግን መስራት የሚችል የነበረውን ትውልድ ችግር ውስጥ አስገብተንበታል። ይህን ችግር ማን አስገባው? ጽንፈኛው በቆሰቆሰው ችግር ነው። ይህን ጉዳት ምንጊዜም አንስተን ይብቃል እንል ይገባል ማለት ነው። በወረዳው በሚገኙ ቀበሌዎች ሰላምን ለማረጋገጥ የህብረተሰቡ ድጋፍ አስፈላጊ በመሆኑ ከጸጥታ ኃይሉ ጋር በመተባበር እንዲሁም በተሳሳተ መንገድ ያሉ ልጆችን በመምከር ሊመልስ እንደሚገባም አቶ አሊያስ አሳስበዋል። ህዝቡ ተሳትፎ በምን ላይ መረጋገጥ አለበት? አንደኛ ጽንፈኛ ኃይል ውስጥ የገቡ ልጆች መመለስ መክሮ መመለስ አለበት። ዝም ብሎ ህዝብ መሳተፍ ማለት ሆ ብላችሁ ተዋጉ ማለት አይደለም። አንዱ እሱ መመለስ አለበት። ሁለተኛው ተደራጅቶ አካባቢው መጠበቅ መቻል አለበት። ሶስተኛው የመንግስት ኃይልን ከጎኑ ቁሞ መደገፍ መቻል አለበት። አራተኛው ተማምኖና አንድ ሆኖ መቆም መቻል አለበት። አገልግሎት አሰጣጡን በማዘመን የተገልጋዩን ማህበረሰብ እርካታ ለማሳደግ በትኩረት እንደሚሰራ የወልዲያ ከተማ አስተዳደር ገለጸም። የከተማ አስተዳደሩ ሲቪል ሰርቪስና የሰው ሀብት ልማት መምሪያ የመንግስት አስተዳደር አገልግሎት ሪፎርም ለመተግበር የሚያስችል የንቅናቄ መድረክ አካሂዷል። ተጨማሪውን ከካሳውን ኃይለ ሚካኤል እንከታተል። የወልዲያ ከተማ አስተዳደር ሲቪል ሰርቪስ እና የሰው ሀብት ልማት መምሪያ በመንግስት አስተዳደርና ሪፎርም ዙሪያ የንቅናቄ መድረክ አካሂዷል። መንግስት ሰራተኛው ከቴክኖሎጂ ጋር ራሱን በማቆራኘት የተሻለ አገልግሎት ሊሰጥ እንደሚገባው ተገልጿል። የመድረኩ ተሳታፊዎችም ሪፎርሙን ለመተግበር ዝግጁ መሆናቸውን ያስረዱት እንደ ተቋማችንም ይህንን ወስዶ ከሚሰጠን ተልእኮ አንጻር ተግባራዊ እናደርጋለን የሚል ሀሳብ ነው ያለኝ። ሌላው በየቢሮአችን ካለው የኤሌክትሮኒክስ መሳሪያዎች አንጻር የተሟላ ነገር በሌለበት ሁኔታ ይህን ዲጂታላይዝ ለማድረግ አንቸገርም ወይ የሚል ትልቅ እንትን አለኝ፣ ስጋት አለኝ። ተቋማትን በሪፎርም በመስራት ጠንካራ የሆነ የሰው ኃይል በመገንባት ውጤት እናስመዘግባለን ብለን ቁርጠኝነቱን ይዘናል። ይህንንም ከሰው ሀብት ልማት ጋ በመሆን እየተባበር በየቀኑ እየገመገም ውጤት ልናመላ በሚችልበት መንገድ የምንሰራ ይሆናል። የወልዲያ ከተማ አስተዳደር ሲቪል ሰርቪስ እና የሰው ሀብት ልማት መምሪያ ተወካይ ሲሳይ ብርሃን ሐሰተኛ የትምህርት ማስረጃ የማጣራት ሂደት መጀመሩን ነግረውናል። ሐሰተኛ የትምህርት ማስረጃም ጋር የተያያዘ አሁን ይሄ ንቅናቄ መድረግ ክፍለ ከተማም ላይ እስከ ታችኛው መዋቅር ድረስ ማለት ነው። እነሱም የክፍለ ከተማውን አጠቃላይ አመራሩን የመንግስት ሰራተኛውን እስከ ቀበሌ ድረስ ያለውን የሚያጓዩበት መንገድ እንዳለ መርሃ ግብር ተዘጋጅቷል። በዚያ መሰረት ስራ እየተሰራ ያለበት መንገድ ነው ያለው የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባን አብራሪ፣ መንግስት ሰራተኛው ራሱንና አሰራሩን ሊያዘምን ይገባል ሲሉ አሳስበዋል። ዘመናዊ በሆነ የሰው ኃይል፣ ዘመናዊ በሆነ አሰራር ሪፎርምን ታሳቢ አድርገን የአገልግሎት አሰጣጣችንን አሻሽለን ህዝብ፣ ህብረተሰባችንን ማርካት ካልቻል በዚህ ዘመን ተወዳዳሪ መሆን አንችልም ነው ስለዚህ ስማርት ሲቲ ሊገነባ የሚችለውም ስማርት የሆነ የሰው ኃይል ሲኖረን ስለሆነ ይህን ታሳቢ አድርገን ለመስራት የሚያስችል እንደ ከተማ አስተዳደር በእጅጉ ቁርጠኛ ሆነን በሌለን አቅም ጭምር እየተንደፋደፍን ለመስራት ጥረት እያደረግን ነው። ከተማ አስተዳደሩ ለሪፎርሙ አስፈላጊውን ድጋፍ እንደሚያደርግም ከንቲባው ገልጸዋል። ከግብአት አኳያ ተቆጥሮ ተጠንቶ ይጠየቃል። ተገቢውን ትኩረት ተሰጥቶ ደግሞ ለማሟላት የሚያስችል ቅድመ ዝግጅት የ2018 ዋና ስራ ይሆናል የሚለውን ነገር መውሰድ ያስፈልጋል። ከዛ ባለፈ በተቻለ መጠን ሪፎርም በሚከናወንበት ሰዓት ጤነኛ እንዲሆን ካድሮ ነፃ እንዲሆን ለማድረግ የቅርብ ክትትል በሚያስፈልጋቸው ስራዎች ላይ አመራሩ ባለቤት ሆኖ የሚሰራው ይሆናል ማለት ነው። እንደ እስከ ዛሬው ለተወሰነ ሰው፣ ለተወሰነ አካል ብቻ ገፍተን የምንጥለው ብቻ ሳይሆን ይሄ ሪፎርም ውጤታማ ሆኖ ለታለመለት አላማ እንዲውልና አስፈላጊነቱን በተግባር እንዲያረጋግጥ ከተፈለገ ትኩረት ተሰጥቶ መሰራት አለበት። በአመራሩ በኩል የወልዲያ ከተማ አስተዳደርና የክፍለ ከተማ የስራ ኃላፊዎች እንዲሁም የቡድን መሪዎች በንቅናቄ መድረኩ ተገኝተዋል። የሲቪል ሰርቪስ ሪፎርሙ የተገልጋዮችን እርካታ ሊያሳድግ እንደሚችል የኮምቦልቻ ከተማ አስተዳደር የመንግስት ሰራተኞች ተናገሩም። ከተማ አስተዳደሩ በሲቪል ሰርቪስ ሪፎርሙ አተገባበር ዙሪያ ከመንግስት ሰራተኞችና ባለድርሻ አካላት ጋር ውይይት አካሂዷል። መረጃውን የኮምቦልቻ ከተማ አስተዳደር መንግስት ኮሚኒኬሽን ጉዳዮች መምሪያ አድርሶናል። አንተነህ ጸጋይ እንዲ እንዲህ ያቀርበዋል። የኮምቦልቻ ከተማ አስተዳደር በመንግስት አገልግሎትና የአስተዳደር ሪፎርም አተገባበር ዙሪያ የንቅናቄ መድረክ አካሂዷል። የኮምቦልቻ ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ ብዙነች ሰይድ ፈጣን አገልግሎት ለመስጠትና የመልካም አስተዳደር ችግርን ለመቅረፍ ሪፎርሙ አስፈላጊ መሆኑን አስረድተዋል። መንግስት ለሲቪል ሰርቪሱ አገልግሎት መሻሻል የተለያዩ ሪፎርሞችን አዘጋጅቶ እየሰራ መሆኑን ያነሱት ኃላፊዋ ሪፎርሙ ሀሰተኛ የትምህርት ማስረጃን በማጣራት ክህሎት ያለው ሰራተኛን ከስራው ጋር በት ትክክል ማገናኘትን እንደሚጨምርም አብራርተዋል። አላማ ምንድነው? ብቁና አስተማማኝ የሆነ ሲቪል ሰርቫንት መገንባት። ብቁና አስተማማኝ የሆነ ሲቪል ሰርቪስ ለመገንባት የመጀመሪያው በሪፎርም ዙሪያ ላይ ያሉ አሰራሮች ምንድን ናቸው? የምንከተላቸው ህጎች ምንድን ናቸው? ምን ምን መመሪያዎች ምን ምን ምን አዋጆች ምን ደንቦች ይዘዋል የሚለውን በጥቅል ግንዛቤ መፍጠር ወሳኝ በመሆኑ መድረኩ ይህንን ዓላማ ታሳቢ አድርጎ የተዘጋጀ ነው። አስተኛት ማስረጃ እናጣራለን። ትክክለኛውን ሰው በትክክለኛ ቦታ ለማስቀመጥ ነው። የኮምቦልቻ ከተማ አስተዳደር ምክትል ከንቲባ አቶ ወንዶ ሰልሳን ወርቅ ሪፎርሙ ውጤታማ አደረጃጀትን በመፍጠር አፈጻጸምን ማሳደግ ነው ብለዋል። ለዚህም ከተማ አስተዳደሩ ተገቢውን ክትትልና ድጋፍ እንደሚያደርግም ገልጸዋል። ህብረተሰብ ውስጥ ያለው ቻሌንጅ ያለውን ህገወጥነት የሚመጣውን መንግስትናዝ የሚፈልገውን ሊያስተናግድ የሚችል ቀድሞ ፎካስት ተደርጎ ሪፎርም የመድረኩ ተሳታፊዎች በበኩላቸው አሁን ያለው አገልግሎት አሰጣጥ በመጠንም በጥራትም በቂ ባለመሆኑ የመንግስት አገልግሎትና የአስተዳደር ሪፎርም አስፈላጊ መሆኑን አንስተዋል። ሪፎርሙን ተግባራዊ ለማድረግም የድርሻቸውን እንደሚወጡ ተናግረዋል። አገልግሎት አሰጣጥን በማሻሻል ረገድ ያለው ፋይዳ ተገቢውን ሰው በተገቢው ቦታ እንዲቀመጥ ያስችላል ሁለተኛ ቴክኖሎጂን በመጠቀም የተቀላጠፈ አገልግሎት እንዲሰጥ ያስችላል የተንዛዙ ማቅረቢያ አሰራሮችን ወደ አንድ እና ሰብሰብ ወዳለና ወጭን የሚቆጥብ አሰራር ስርዓት እንዲኖርና የአገልግሎት አሰጣጡን ያው ተገልጋዮች የሚረክቡበትን ሁኔታ ምቹ ሁኔታ ይፈጥራል ተብሎ ይታሰባል። በሰራተኛን በኩል እንደዚህ አእምሮውን አዘጋጅቶ ራሱን በማብቃት ለሪፎርሙ ቅድመ ዝግጅት ማድረግ መቻል ያለበት አጋር አካላቶችም እንደዚሁ በተመሳሳይ ብቁ ሰራተኛን ከትክክለኛው ስራ ጋር ከማገናኘት አኳያ የተሻለ ይሰራል ብዬ ገምታለሁኝ። ከዛም ባለፈ ከአገልግሎት አሰጣጥ አኳያ ሰፊው ማህበረሰብ ክፍላችን የሚጠብቀው ከመንግስት ሰራተኛ ወይም ከሲቪል ሰርቪሱ ባስተማረው ልክ ማግኘት ያለበትን የአገልግሎት አሰጣጥ በጥራት በቅልጥፍና፣ ያንን አገልግሎት ለማግኘት ከፍተኛ የሆነ አስተዋጽኦ ይኖረዋል የሚል ግምት ነው ያለኝ። እየተሰጠ ያለውም ስልጠና ያንን መሰረት ያደረገ መሆኑን ነው የተረዳሁት። የሚፈጽመው አካል ወይም አስፈጻሚው አካል ትክክለኛ ስራ ለመስራት መዘጋጀት አለበት። ይህን የተዳከመ የአገልግሎት አሰጣጥ ሁኔታ ለማሻሻል የግድ ብቁ የሆነ የመንግስት ሰራተኛ ማፍራት ያስፈልጋል። ከዚህ ጋር ተያይዞ ብልሹ አሰራሮችን የሚከላከልና በትክክለኛ እውቀት የሚመራ የመንግስት ሰራተኛ አስፈላጊ በመሆኑ ይሄ የንቅናቄ መድረኩ የሀሰተኛ ትምህርት ማስረጃን መሰረት አድርጎ መደረጉ በጣም አስፈላጊ ነው። ወቅቱን የጠበቀና ዘመኑን የዋጀ ነው ብዬ አምናለሁ። የተከበራችሁና የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰአቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰላሀዲን ሳይር ነበርኩኝ። በያላችሁበት መልካም ጊዜም